ቢያንስ ከነገሩ መሸሽ ይሻላል ብዬ ቤተሰብ ጋር ላደርሰች ነበር የመጡት። ደግሞ ከገብታ ጅራን ነው የምፈልገው። በቃ አንዱ ማድረጋችን። ሰላም ሰላም፣ ውድ ዩቱብ ቻናል የቤተሰቦች እንዴት ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ይብሳለኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። እንግዲህ ድሮ ያው በቪዲዮ እየወጣው ስራ ነበረ በንግራችን ላይ። አሁን ላይ የመጣችሁ ቤተሰቦች ደግሞ ለመጀመሪያ ጊዜ ወጣው እንዳይመስላችሁ። ያው ብዙ ጊዜ በድምፅ ነው የምሰራው፣ እና ነገር ግን በፊት ላይ በቪዲዮ ነበር የምሰራው። ስለዚህ ተመልሼ ደግሞ በቪዲዮ መጥቻለሁ ማለት ነው። ሰላማችሁ ይብዛልኝ። የሩትዬ ነገር የምሬኑ ቤተሰብዬ፣ ራስ ምታት ሆኖብኛል። የእውነቴ ነው የምላችሁ። እንዴ ልጅቷ እኮ በቃ ምንም ማረፍ አልቻለም፣ አይምሮዋ ሰላም ማግኘት አልቻለችም። የተፈጠረው ጽንስ እንኳን ተረጋግቶ እንዳያድግ እያደረጉት ነው እነዚህ ልጆች ሳይታወቃቸው በጣም ጉዳት እያደረሱ ነው በእርግዝናው ላይ በራሱ ማለት ነው። እኔ በጣም ያስደነቀኝ ነፃነት ቤተሰብ የላትም፣ ተቆጣጣሪ የላትም፣ ወንድም የላትም፣ መቴ የላትም። እንደዚህ አይነት አሳፋሪ ነገር ሰርታ ወደ ሚዲያ ይዛ ስትመጣ ተይ የሚል አንድ ቤተሰብ የለም። እንደ አሁን እኮ ማለት ነው። በቃ ይሄ ምንድነው የምትሉት በትዳር ውስጥ ገብተው አመንዝራነት የሚሰሩ ሰዎች አሉ አይደል? መቼስ ምድራችን ያልተሸከመችው ጉድ የለም የእነዛ አይነት ሰዎችን ባህሪ ነው ይዛብን የመጣችው። በዚህ እድሜዋ ገና በወጣትነቷ እንዲህ አይነት የተልከሰከሰ ነገር ውስጥ መግባን ነበረባት? ቤተሰብዬ፣ እኔ በጣም ያዘንኩት ማለት አንደኛ ነገር እሷ እንደዚህ ውርድ ያለው የወረደ ስራ ይዛ መምጣቷ ለወደፊት ህይወቷ አታስብም እንዴ? አሁን ለአሸሼ ገዳሜ ከአብርሃም ጋር የፈለገችው ህይወት ዝም ብላ አሸሼ ገዳሜ ልታሳልፍ ትችላለች። ወደፊት ማን ወንድ ነው እሷን አምኖ ሚስት የሚያረጋት? እስቲ ነገሩ አሁን ለሚዲያው ላይ ምናልባት ገንዘብ ማግኘት ሲስተም ዩቲዩብ ምናምን ለማሳደግ ብላ ምናምን ከሆነ በጣም የሚያሳፍረው የምሬ ነው ምላችሁ። እና ደግሞ የትክክለኛ ስብናዋም ከሆነ ያሳዝናል። አይጠበቅም ሰው ከሆነ ፍጡር በእንዲህ ልክ የራሱን ጥቅም በማስቀደም የሌላውን ህይወት በመበጥበጥ የሚያገኘው ነገር እጅግ በጣም የኃጢአት ውጤት ነው። እና እንዳያችሁ ውስጥ ደግሞ አብርሃምም የሆነ ያንገራገረበት ወይም ደግሞ ልቡ ክፍል ያለበት ነገር አለ እውነት ስናወራ ቀጥ ያለ የሆነ አስተሳሰብ ውስጥ አይደለም ያለው እያመነታ ነው በጣም ያሳፍራል እኛ በዚህ ልክ አልጠበቅንህም አብርሽ እኔ ለትዳሩ ታማኝ የሆነ ሰው ነው አብርሃም ከዚህ ፊት እማምነው አይነት ሰው ነበርክ ግን ያው ጊዜ የማያወጣው ነገር የለም እና በግልጽ የተረዳን ነገር ምንድን ነው አብርሃም ልብግ ሸፍቷል። ከሷ ጋር የሆነ ነገር ፈልጓል በቃ። ወይም ደግሞ እንዳያችሁት ቪዲዮ ላይ ማለት ነው እንሂድ እኮ ስትለው በሀይል አይደለም ወይም ደግሞ ጫን ብሎ አይደለም የተቆጥቷት መለያየት የፈለገው የሆነ ነገር ብቻ የሆነ ነገር ፈልጓል። ወጣም ወረደም ሩታ እንኳን ቢያንስ እንዳትገናኝ ከዚሽ ልጅ ጋር እያለችው እንኳን ሄዶ አግኝቷታል። ስለዚህ አብርሃም በራሱ እጅ የገነባውን ትዳር እያፈረሰ ነው። በጣም በሚያሳዝን ሁኔታ ሩታ እንዳያቸት ቆራጥ ናት። እንደዚህ የተጭበረበረና እና የተልከሰከሰ ህይወት አትወድ እናም በዚህ ሰዓት ምንድን ልል የምችሉ ለሩታ ማለት ነው እንድትረጋጋ ነው። ከዛ ባለፈ ደግሞ ነፃነትና ፍቅር በጣም ይግባባሉ። በዚህ አጋጣሚ ቤተሰብ እንዳረሱ ፍቅር አብርሃምን በትግል ከሩታ ልትለየው በጣም ጥራ ነበር። ከዚያ ፊት ታስታውሳላችሁ አሁን ላይ ደግሞ ነፃነት ተተካች ማለት ነው። ስለዚህ ሴራዎች አሉ። እውነትና ንጋት እያደር ይገልጣል። ችግር የለውም። ጊዜ ለኩሉ ማለት ነው እና አቶ ነፃነት እባክሽን፣ ትነስርአትሽን የዢ በሰው ትዳር ውስጥ ገብተሽ የምትፈልጊው ህይወት አመንዝራ ወይም ደግሞ ዝሙት ይባላል። ስለዚህ በሚዲያ ላይ ምንም ሳታፍር ዝሙትን ለመፈጸም ፈቃደኛ የሆነች የመጀመሪያዋ ሴት ልትሆኚ ነው፣ አንቺ ማለት ነው። በእኔ አስተሳሰብ፣ ምክንያቱም አብርሃም ባለትዳር እንደሆነ ታውቂያለሽ። ሚስትር ጉዝ እንደሆነች ታውቂያለሽ። ስለዚህ ምንድን የፈለግሽው? ከአብርሃም ምንድን የፈለግሽው? አንቺን ነው እኛም ማናውቀው የእሱንና የሷን ህይወት አበላሽተሽ የሆነ ነገር ልታደርጊ ያሰብሽው ሌላ ነገር አለ። እኔ ከአንቺ ምንም አልጠብቅም። ከማር ንብን እንጠብቃለን ከዝንብ ግን ምንም አይጠበቅም። ስለዚህ እኔ ከእንደዚህ አይነት አስተሳሰቧ ከወረደ በዚህ ድ በዚህ ወጣትነቷ እንዲህ የማይጠበቅባት ሴት ምንም አልጠብቅም። ከዚህ በኋላ ምንም ከዚህ በኋላ ያንቺ ህይወት ውስጥ ምንም ቢመጣ እኔ ምንም አልጠብቅም። ምክንያቱም በጣም በጣም ነውር የሆነ ድርጊት በህይወትሽ ውስጥ እየሰራች ስለሆነ ስለዚህ እንግዲህ ቡታጅራ ይሂጂ፣ እረፍት አድርጊ እያላት ነው አቤል። እሷ ደግሞ ከአብሪች ጋር ተነጋግሬ እነግርሃለሁ ብለዋለች። አቤል ያው ተጨናንቋል። ምክንያቱም እንደ ሴት እችል ሊደግፋት ይገባል። ትክክለኛ ምርጫው ነው። ሲቀጥል ደግሞ ማለት ነው ለተሳዳቢ ሩታ ላይ በጣም መጥፎ ነገር ለሚሰሩ ልጆች አቤል አንተንም ስለሚናገሩ ውስጥ ሰዎች ቦታ ትስጥ አንድ ነገር ምን አለ ቤተሰብ እየመስላችሁ ሁልጊዜ እውነት ይዛችሁ በቃ ከእውነት ጋር ሙጭጭ በሉ። ግዴላችሁ ለጊዜው ትጎዱበታላችሁ፣ የሆነ ጊዜ ግን አሸናፊዎች እናንተ ናችሁ። በሌላም በኩል እንግዲህ አብርሃም በግልጽ እንሂድ ቡታጅራ እያለችው ምንም ይህን ያህል ከባድ ተቃውሞ ሲያሳያት አላየንም ምንድን ነው ያለው እኔም ወደ ቡታጅራ እመጣለሁ ብሏል ተመልከቱ ቤተሰብ አሁን እሱ ወደዛ ከሄደ በእርግጠኝነት እሷም ተከትላ ትሄዳለች አሁን ግን እሱ ሸገር እስከሆነ ድረስ የትም አልሄድም ብለዋለች ስለዚህ እኔ ሳስበው ነፃነት ፈርሞላታል እንደ ቤተሰብ ከዚህ ፊት አግብቷት ነበር ይሆን እንደ ያልቀደዱ ሰማንያ ይኖራቸው ይሆን እንዴ? ቡድና ንጋት፣ መቼስ እያደር ነው አሁን የሚገለጠው ምድን ወደዚህ አንበጫበጨው ነገር። እኔ አንተም ቦን ግን አብርሃም እንደዚህ አይነት የቅሌት ቪዲዮዎችን ለሚዲያ አላወጣ ማለት፣ አንተ እኮ የቅሌት ቪዲዮዎችን በገንዘብ ነው እየቸበቸብክ ያለከው፣ ለክብርክ ለማንነት ሳትደራደር ወይም ሳታዝም ማለት ነው። ስለዚህ ደግሞ ሌላ ሲቀጥል ሩታን እንደ ጸባይ እንደ ጎደላት አድርጋችሁ ሚዲያው ላይ አታውሩ። ከእናንተ ጋር በመጣው ችግር ነው ልጅቷ ወጥምድ ውስጥ የገባችው። ለዛውም በጣም ቻይ ናት። ሩትዬ የኔ ውድ ነገር ማለት ነው። በጣም ቻይ፣ አስተዋይ፣ ታጋሽ። እንደ ሩታ ጠንካራ ሴት የለም። እስካሁን ካያናቸው ዩቲበሮች እንደ ሩታ ጠንካራ ሴት የለም። አብርሃም ብታቅ፣ ሩታ ግርማ ሞገስ ነች። ሞገስ የሰጠች እሷ ነች። ይሄ ሁሉ ውበት የደፋብ እሷ ከመጣሽ በኋላ ነው ይህ ሁሉ ሀብት የመጣው እሷ ከመጣች በኋላ ነው። ስቲል በሚዲያው ዘንድ ሩታ የሌለችበት ቦታ ሰው ቪዲዮ ማየት እንደሚጠላ ሁላት ታውቃለች። አየህ ይህ ሁሉ ሰብስክራይብ አንተ ከፍ ያለው በሩታ ምክንያት በአንተ ብቻ ምክንያት አይደለም። ስለዚህ ልስቷ ለአንተ ገድህ ገድህ ነው የሚባለው ገድህ ናት እንጂ አሰናካይ ካይደለችው ሴቶቹ በአንተ ህይወት ውስጥ ባይመጡ ሩታ ውስጥ ምንም አግኝተክ ስሟን ልታጠለጥላችሁ ተናዳሽ ተቆጭ ልትላታችልም። ይሄ ጊዜ ደግሞ የሚያስፈልጋት ምንድነው ያንተን እንክብካቤ ያስፈልጋል ነበር። አዲስ የመጀመሪያ ህይወቷ የመጀመሪያ ጽንስ በዚህ ልክ አብርሃ፣ የሚወለደው ልጅስ ወደፊት ያንተን ታሪክ ሲሰማ ምንድነው የሚለው? ባይዘይ ቤተሰቤ እሩታ ወንድ ልጅ ያረገዘች ነው የሚመስለኝ ለምን በሉኝ። መቼስ ስኔ ጠንቋ አልቀልብም? ለምን መሰላችሁ ሴት ልጅ ወንድ ልጅ ስታረግዝ ትንሽ ገርጣ የማድረግ የማገርጣት አይነት ነገር ነው በገጽቷ ላይ የሚታየው በሰውነቷ ላይ ይባላል ይባላል ነው። እሺ ቤተሰብ ሴት ስትሆን ግን ያረገዛቸው ያፋፋል ምናምን ሰውነት እና ሩታ ወንድ ልጅ ርጉዝ ናት ብዬ ውስጥ ያመነ ቤተሰብ መጨረሻውን እኔዋ ፈጣሪ እንግዲህ ዘጠኝ ወሩን በሰላም በሰላም ያጠናቅላት እና የሆዷን በጀርባዋ ለመታቀፍ ያብቃት። በእውነት ከባድ ጊዜ ነው ሩታ እያሳለፈች ያለችው። ሁንን ለመናገር ቡታጅራ መሄዷ ጥቅምም አለው። ቤተሰብ ነው ቤተሰብ፣ ቤተሰብ ነው። ምን ጊዜ ግን ደግሞ አብርሃም ምን ያህል ታማኝ ነው? እዚህም እኮ እሷ ልትይዘው አልቻለችም። ልጁ ሊጨበጥ የሚችል ልጅ አይደለም። ፈጣሪ ሆናት እንጂ ልጅ ብዙም ያሰጋ ነገር አለው የአብርሃም ሁኔታ በዚህ ከቀጠለ እና በዛም ብቴ ቤተሰብ ጋር ነው የምታርፈው። ቤተሰቦቿ ጋር መሆኗ ለእሷም ጤንነት፣ ጽንሱን በሰላም እንዲያድግ ይረዳታል። ግን ይች ልጅ አይምሮ ያርፋል? ቤተሰብ እዛ ሄዳ አይምሮ ያርፋል? በፍጹም ትብሰለሰላለች፣ ታስባለች። ነፃነትን እንዳያቸት አይን አውጣናት። ወይኔ ብስማ ምን ያፈርኩኝ ባንቺ ቦታ እግዚአብሔርንን በነገራችን ላይ ማለት ነው አንቺ አሁን እዚህ መሀል ሸገር መተሽ ነው እንደዚህ አይነት የወረደ እና ነውረኛ ቪዲዮ እየለቀቅሽ ያለሽ እና ይህን ቪዲዮ የሚከታተሉ የአንቺን ስርዓት የጎደለ ቪዲዮ ያዩ ሰዎች የሚናደዱ ስላሉ በአጋጣሚ በመንገድም ቢሆን አንቺን በአንቺ ሁኔታ ዝም የሚል ይሰው ያለ አይመስለኝ ቢያገኙሽ። ስለዚህ ተጠንቀቂ። ለማንኛውም ሺ የሸገር ልጅ እንደዚህ አይነት ተንከሴስ ነገር አይወድም። በየቤቱ ባለትዳርን ዳርን ያፋቱ ሴቶች ምናምን ትዳራቸው የተበጠበጡትን እያየን እንዳላዘንን እንዲህ በሚዲያ በግልጽ አይን ያውጣታት፣ አትምጣ። ነፃነት ግን እንዴት አርገሽ ብታድጊ ነው? ግን አንቺ ምን አይነት አስተዳደግ ቢኖርሽ ነው? በስመ አብ ወወልድ ወመንፈስ ቅዱስ፣ ፈጣሪ እግዚአብሔር ይሰውረን። በእውነት ከእንደዚህ አይነት እንጃ፣ የተለየ ነው እኔ ራሴን አውርቼ ወይም ራሴን ጥዬ ማለት ነው፣ ብር ለማግኘት አልሞክርም። እንዲሁ ለብር ተብሎ ቢሆን እንኳን አንቺ ያረገዘችን ሴት አውጥተህ ጣል የምትይጉድ ነብራዬ ቤ ባይዘዊ ማለት ነው። እና ቤተሰብ፣ ይሄ እንግዲህ ያለው ነገር ይሄ ነው። አብርሽም ደግሞ የሩታን ቃል ገፍቶ አግኝቷታል ድጋሚ ነፃነትን። እሷም ደግሞ ቡታጅራ ከሄድን አብረን እንሂድ፣ ካልሄድን ግን ከዚህ ወይ ፍንክች አልንቀሳቀስም ብለዋለች። እሱም የመሄድ ፍላጎት አለው። እንግዲህ ቤተሰብ የምናይ ሆናል። ሩታን ቡታጅራ መሄድ ፈልጋለች። ስለዚህ ፈጣሪ ይህንን ትዳር ታደገው ነው የምለው። በዚህ አጋጣሚ ክፍተታችሁ ምንድን ነው? በመንፈሳዊ ሕይወት የታጀበ አይደለም ያላችሁ ላይፍ፣ እኔ እንደምላችሁ እንደ እህትነት፣ ኦርቶዶክስ ከሆናችሁ ክርስቲያን ከሆናችሁ ንስሐ አባት ይዛችሁ ቤታችሁን ጸበል አስረጩ። ከዛ ይሄ ሁሉ ላይፋችሁን ማለት ነው በአባቶች እየታገዛችሁ አስተካክሉ እንጂ ህይወት እንዲህ በቀላሉ የሚስተካከል አይደለም። እና ወደ ቤቱ ተመለሱ፣ ወደ እግዚአብሔር ቤት ተጸበሉ፣ ንስሐ ግቡ፣ ጾም ጸልዩ። እውነት የንብላችሁ ይሄ ትዳር የሚመለሰው እንደዛ ነው እንጂ አሁን እኛ በዚህም በዛ ሚልግራ እያጋባ ናችሁ አይመለስም። ይሄ ትዳር ከመንፈሳዊ ህይወት ውጭ ሆናችሁ የምታደረጉት ድርጊት ሁሉ ጥፋት ነው። ያኔም ብለናችኋል። ተያራችሁ በራሱ የተጀመረበት ቀን በጣም ከባድ ቀን ነው ብለናችኋል ያስቀስፋል ብለናችኋል አልሰማም ብላችሁም የጀመራችሁት ኒወይስ ከመወቃቀስ ይልቅ እንግዲህ ብንተራረም ሰሚ ቢኖር ጥሩ ነበረ ቤተሰብዬ እግዚአብሔርን ነው የምላችሁ እኔ በህይወቴ እንደዚህ የረበሽኝ ታሪክ የለም እኛም ኳጥ ያገባል አንዳንድ ጊዜ ንድድ ሲለን ካፋችን መጥፎ ቃል ይወጣል ሳናስበው ደግሞ ወገንተኛ ምንሆናለን እንደመሰላቸው አሁን እኔ ሩታ እየተበደለች ስለሆነ አሁን ለእሷ ነው ቆሜ ያለሁት። አብራም ደግሞ እየበደላት ነው፣ ነፃነትም እየበደለቻት ነው። እና አንዳንድ ጊዜ ሳንፈልግ ኃጢያት ውስጥ ገባን። ሳንፈልግ የሆነ ብቻ አላቅም። እኔ ወደፊት እኔ በራሴ ነገር በመጣ ነው ደስ የሚለኝ፣ በራሴ ህይወት፣ በራሴ ኑሮ ሆኖ አይደል? ቤተሰብ በሰው ህይወት ውስጥ መመላለስ አንደኛ ለራስም በቃ እንደዚህ ጭንቅላታች ውስጥ የሆነ ቁስል እየፈጠረባችሁ ይሄዳል። ወይ ታሪካቸው እውነት ነው እንዳንል ድራማ ምን ነው ይባላል፣ ድራማም ነው እንዳንል እውነት የሚመስሉ ብዙ ነገሮች አሉትና አይታችሁ ለማለፍ ትቸገራላችሁ። መቼሳ እንዲገብተንበታል ምንም ማድረግ አንስልም። እና እሩታዬ፣ ፈጣሪ ሁንሽ እግዚአብሔርን ብቻ እቺን ዘጠኝ ወሯን እግዚአብሔር በሰላም በቃ ጤነኛ ልጅ ስጣት፣ እርግዝናዋን በቃ አብርሃም አልተረዳትማ፣ ጎኖ አይደለማ ከጎኗ ሆኖ የሚንከባከባት ፈጣሪ ያዘጋጅላት ነው የምለው። አቤላ ከጎኗ እንዳጠፋ አንተ ምርጥ ወንድምና፣ አሁን ላይ ማለት ነው አሁን ላይ ምርጥ ወንድም ሆነ። ስለሌሎቹ ተዋቸው አንሰማ አልሰማቸውም። ስለሌሎቹ እና ቤተሰብ ያዙልን፣ ነፃነትን ያዙልን፣ የቡታጀራ ሰዎች ያዙልን፣ እብድ ሀገራችን ገብታለች ያዙልን። ሸገር ያሉትንም ልጆቻችንን እንዳታበላሽብን፣ እች ጤነኛ አይደለችም። እና አብርሃም አላቅም መቼ ልቦና እንደሚገዛ። ይሄ ሁሉ ኦዲየንስ መንገድ እየመራው እንኳን የማይሰማ ሰው መቼም አይማርም። መቼም ይሄ አሁን አንተ እያተራመስክ ያለህበት ህይወት ነገን ዋጋ የሚያስከፍል ዛሬ ሳይሆን ማለት ነው። አቶ ነፃነትም ማለት ነው ምን ያህል ክብርሽን እንደጣልሽ እንዳትረሽ። ተው አዋርደሽው ራስሽም ማለት ነው። እና በጣም ከባድ ነው። ቤተሰብዬ፣ እኔ አላቅም። ብቻ ግን በዚህ አጋጣሚ ማለት ነው ወደ ትዳር የምትገቡ የራሳችሁን ህይወት በመስረት የምትፈልጉ ጓደኛ ያላችሁ፣ ትዳር ያላችሁ ወገኖች ተማሩ ሺ ሁሉንም። አሁን በእነሱ በሚለቁት ቪዲዮ ምኑን እንማርበታለን ማለት አንችልም። ከውስጡ ምን ያክል ትዳራችሁ እንዴት መያዝ እንዳለባችሁ፣ ሶስተኛ ወገን ምን ያህል ከባድ በህይወታችሁ ውስጥ ጣልቃ ገብቶ ምን እንደሚሰራ በእርግጠኝነት አስተዋይ ከሆናችሁ ትማሩበታላችሁ። ስለዚህ ይሄን ነው ሌሎ የምወደው የሩትዬን ነገር። ፈጣሪ አሳምረው መጨረሻዋን። ቤተሰብዬ ስለነበረን ቆይታ ክብረት ይስጥልኝ። ላይክ፣ ሼር ማድረግ አትርሱ፣ ሰብስክራይብም እንዲሁም ስለምትከታተሉኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ቸር ቆዩልኝ። በሌላ ቪዲዮ እንገናኝ።